በእርሱ የሚያምን አያፍርም። ሁል ጊዜ የሚሰገድለት ሁል ጊዜ የሚመለክ የነገሥታት ንጉሥ የጌቶች ሁሉ ጌታ ኢየሱስ የተባረከ ይሁን። ፍቅር ከሌለን የምናደርጋቸው ነገሮች ሁሉ ከንቱ ናቸው። ስለዚህ በፍቅር ተመላለሱ። የፍቅር አምላክ ኢየሱስ መድኃኔ ዓለም አንተን ይወዳል። አንቺን ይወድሻል። ከርሱ ጋር ምትኖሪ ለዘላለም ታርፊያለሽ። ጉልበት ሁሉ ለርሱ ይንበረከካል። ምላሱ ሁሉ ኢየሱስ ጌታ ነው ይላል። በወንጌል አላፉ የኔ ወንድም አንድ ሰው የሰከረ ሰው ዚጋ ቢኖር ጭቃ ነክቶኛል፣ ልብሴ እንደዚህ ሆኗል፣ እንደዛ ሆኗል ይላል? አይልም። በቃ መጠጡ አስክሮታል። እኔ መጠጥ አላሰከረኝም። የነገስታት የነገስታት ንጉስ፣ የጌቶች ሁሉ ጌታ የኢየሱስ ክርስቶስ ፍቅር አስክሮኛል። በዚህ ፍቅር ተነደፉ። የኢየሱስ ፍቅር ዘላለማዊ ነው። ቅዱስ ጳውሎስ እንዲህ አለ፦ ከፍታው፣ ጥልቀቱ፣ ይዘቱ፣ ወርዱ የማይታወቀውን ከመታወቅ ያለፈውን የጌታ የኢየሱስ ክርስቶስን ፍቅር ታውቁና ትረዱ ዘንድ እፈልጋለሁ አለ። እስከ እግዚአብሔር ፍጹምን ሙላት እንድትገቡ እመኛለሁ አለ።